ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን የማደር ስፖርት ዝግጅታችን ተጀምሯል። በዛሬው ቆይታችን ምልከታ የምናደርገው በቅርቡ እዚህ ባህር ዳር ከተማ ላይ የተመሰረተውን የእግር ኳስ አካዳሚ መነሻ የምናደርግ ነው። የአካዳሚውን አጠቃላይ እንቅስቃሴ እንቃኛለን። ልጆቻቸውን ወደዚህ አካዳሚ የሚልኩ ወላጆችም ምስክርነትን የሚሰጡበት ቆይታ ነው የምናደርገው። አሁን የምገኝበት ቦታ የባህር ዳር ጨርቃጨርቅ ፋብሪካ ጊቢ ውስጥ ነው። የምገኝበት ሜዳ ደግሞ በጊቢ ውስጥ ወይም ደግሞ በፋብሪካ ውስጥ የሚገኝና ለተለያዩ የእግር ኳስ ፕሮጀክት እንደዚሁም ደግሞ ዛሬ ቆይታ የምንዳስሰውን የእግር ኳስ ማዕከል ልምምድ የሚሰሩበት ሜዳ ላይ ነው። ከተቋቋመ አጭር ጊዜ ቢሆኑም በተለያዩ የእድሜ እርከኖች ታዳጊዎችን ይዞ እያሰለጠነ ነው የሚገኘው። ሶስት አሰልጣኞች በጋራ በመሆን ነው ይህንን ስልጠና እየሰጡ የሚገኙት። ይህንን ስያሜ ለምን መረጡ? የወደፊት እቅዳቸው ምንድን ነው? ምን ያህል ነገርስ ማፍራት ይችላሉ? አጭር ጊዜ ቢሆኑም የሚያሰለጡ ናቸው ታዳጊዎች ምን ያህል ለውጥ አላቸው የሚለውን በዛሬው የማህደር ስፖርት ቆይታችን የምንመለከት ነው የሚሆነው። የጥንቅሩ አዘጋጅ ሀና ማርያም መስፍን ነኝ። አብራችን ቆዩ። ይስሜ ሃይማኖት ወርቁ ይባላለሁ። ኳስን እንደ ማንኛውም ኢትዮጵያ ከመንገድው የጀመርኩት ነው የምንለው ሁላችንም ከአስፋልትን የጀመር ነው፣ ከአስፋልት የተጫወትኩት ከዛ በኋላ ፕሮጀክት ከታ ጀምረን እ ደርሰን ሰቨንቲን ፌዛዎት ካደረግ ነው በኋላ ክለብ ተቀላቅዬ የተለያዩ ክለብ ተጫዎችን እዚህ ድረስ የደረስኩት። ያው በድሮ ዘጠና እስከ ዘጠና ስምንት ዘጠና ዘጠኝ ያው ፕሮጀክት ነው የነበር ነው። ያው አገር አቀፍ የፕሮጀክት ካሪኩለም ነበር ፌዴሬሽን ያዘጋጀው። በዛ እስከ ዘጠና ዘጠኝ ምናምን ው ዘጠና ዘጠኝ ድረስ ከሁለት ሺህ በኋላ ፌዛውት ታረገ ወደ ክለብ ነው የገባሁት። የተለያዩ ክለቦች ተጫዎች አለ። ሙልጌታ ብርሃን ይባላለው። በባህር ዳር ከተማ ነው ተወልጄ ያደግኩት ከአንደር ሰርቲን ጀምሮ እስከ ክለብ ድረስ ተጫዋች አለው። ባህር ዳር ከተማ ውስጥ የአማራ ክልልም ለብዙ አመታት በካፒቴንነት አገልግያለሁ። ለክልል ተመርጠን የባህር ዳር ከተማ ካፒቴን ነው የነበርኩኝ። ወደ ስልጠናው አለም ከመጣሁ በኋላም የባህር ዳር ከተማን የአንደር ሰቨንቲን ቡድን በሁለት አጋጣሚ የማሰልጠን እድል ገጥሞኛል። ሞር ጊዜዬን ያጠፈት ታዳጊ ህጻናት ላይ በመስራት እያሱ ታደሰ እባላለሁ። በእግር ኳስ ነው ያሳለፍኩ ያለ አሁን ወደ ስልጠናው ነው

እነዚህ ሁለት ክለቦች አማራ ክልልን በፕሪሚየር ሊጉ ከማስጠረታቸው አስቀድሞ ወይም ደግሞ በክለብ ደረጃ ሰፊ እንቅስቃሴን ከማድረጋቸው አስቀድሞ የባህር ዳር ጨርቃ ጨርቅ ፋብሪካ እግር ኳስ ክለብ ለብዙ የባህር ዳር ከተማ ወጣቶች እንደዚሁም ደግሞ የአካባቢያ ወጣቶች የእግር ኳስ ተጫዋችነትን እድል የፈጠረ እንደነበረ እናስታውሳለን። በስም የምንጠቅሳቸው በርካታ ተጫዋቾችን ማፍራቱን እናስታውሳለን። ፋብሪካው በተለይም የእግር ኳስ ክለቡ ከፈረሰ በኋላ ያው እንደሚታወቀው ፋሲል ከነማና ባህር ዳር ከተማን በፕሪመር ሊጉ እየተመለከት ናቸው እንገኛለን። በሌሎች የሊግር ከኖች የሚነሱት የአማራ ክልል ክለቦች እንዳሉ ሆነው ነው። የጨርቃጨርቅ እግር ኳስ ክለብ ከፈረሰ በኋላ ስሙም እንዳይጠፋ በማሰብ ሶስት አሰልጣኞች የእግር ኳስ አካዳሚ አቋቁመው ጨጨፋ የሚል ስያሜም ሰጠውታል። የከተማችን ምልክት ነው የነበረ ብዙ እግር ኳስ ተጫዋቾች የወጡበት ከተማችንን፣ ክልላችንን በከፍተኛ ሁኔታ ያስጠራ ነው እና ይህን ታሪካዊ ስም ብንጠቀመው መልካም ነው ብለን ከማሰብ ነው። እዚህ ሜዳ ላይ ነው እኛ ሰርተን ያደግነ። ለዚሁ ክለብም ትንሽ ጊዜ ቢሆን ተጫውተናል እና ያን ስም ለመመለስ ያህል ነው ጨጨፋን የመረጥንበት ምክንያት። አንደኛ ጨጨፋ መቼም እኛ እዚህ ባህር ዳር ላይ ተወልዶ ላደገ ሰው ባህር ዳር ጭርቃጭቅ የሁሉም እንደ ቤተሰብ ነው። ሁሉም ቤተሰቦቻችን እናት አባታችን እዚህ አካባቢ ነው የሚሰሩትም የነበረ አንድ ለናቱም ክለብ በሰዓቱ የነበረ ባዳ ጨቃጨቅ ነው። ከዛ ነው ለምን ስያሜውን ቲሙ ቢፈርስም ለምን ሲያም ይሁን ወደሱ አናመጣውም፣ የተረሳ ነገር ስለሆነ ለምን ወደሱ አናመጣውም አለ ማኔጅመንት ገብተንም ስናወራቸው በጣም ጥሩ መልስ ነው የሰጡና ይሄ ነው የሚመስለ ሚዳም ሰጠውናል። በሶስት የድሜርከኖች ከ13 ዓመት በታች ከ15 ዓመት በታች እንደዚሁም ደግሞ ከ17 ዓመት በታች ታዳጊዎቹ ስልጠናቸውን በዚህ የእግር ኳስ አካዳሚ ይወስዳሉ። በየእድሜ እርከኑ የተለያየ ስልጠና የሚሰጣቸው ነው የሚሆነው። ታዳጊዎቹም እዚህ በመምጣታቸው ብቻ ደስተኛ መሆናቸውን አጋርተውናል። ከመጣን ው ብዙ ስልጠና አድርገናል። ከጨዋታ ወይም ከጌም በኋላ ወርሚንግ አፕ ወይም ደግሞ ስትሬችንግ እናደርጋለን። ከጌም በፊት ደግሞ ከትሬኒንግ እና ከቴክኒካል በኋላ ጌም እንጀምራለን። አሪፍ ነው። ብዙ ነገር አሪፍ ነው ላሉ። አልባሌ ቦታ ምናምን ከምንውል እዚህ ስፖርት ጋ ምናምን ትምህርት ጎን ለጎን ብንውል አሪፍ ነው ላሉ። እዚህ አካባቢ ውስጥ ምንም ፕሮጀክት የለም። እነሱም ወር አካባቢ ነው የመጡልን። ሌላ ምንም የለም። በሰፈር ምናምን ቡድን ለቡድን እንጫወታለን። ስንሰራ ቢበላሽብንም ጎበዝ ነው የሚሉ ስፒድ፣ ኮንትሮል፣ ባስ እና ትሬኒንግ ትሬሊንግ አጠቃላይ ኳስ ላይ ፍላጎት ነበረው። እና የሚያሰራ ልጆች ብዙም አልነበሩ፣ ማለት እምቅ ችሎታ ያላቸው ልጆች። እኔ በኳሱ ነው ያለፍኩት እና ይህን ፕሮጀክት ሳገኝ አምቻ አስመዘገብኩት። ልጁ በባህሪ ፈሪ ነበር። አሁን ደህና ራሱን ራሱ ልብስ መልበስ አይችልም። ማለ ማልበስ እንኳን ማለት በእኔ እንትን ነበር እንትን ምል። አሁን እዚህ ጀመረ በኋላ ግን ያለው እንትን በቃ ሙሉን ራሱን ችሎ እንዲሄድ ራሱን ችሎ ሁሉን ነገር የፈለገውን ነገር መጠየቅ አይችልም። አሁን ግን የፈለገውን ነገር ይጠይቃል። ከሰዎች ከልጆች ጋርም የመገናኘት እንትን አዳብረዋል። ጥሩ እንትን እንትን ብሏል። ይሄ የእግር ኳስ አካዳሚ እዚህ የባህር ዳር ጨርቃጨርቅ ፋብሪካ የሚገኝበት በምስረታ ደረጃ የመጀመሪያው ሆኖ ነው የምናገኘው። በእርግጥ ሌሎች ፕሮጀክቶችም አሉ። ነገር ግን ከጅማሮ አንስቶ እስካሁን ድረስ ሁለተኛ ወራቸው ላይ ነው የሚገኙት። ከህብረተሰቡ በጎ አቀባበል አግኝተዋል። በቅርበት አውቃቸዋለሁ። ጥሩ ሙያ ያላቸው ልጆች ናቸው። የተወሰነም ከእነሱ ጋር የምጫወት ድሉም ነበረ። በባህሪም ሃይማኖትም ሙሌም እያስም ባህራቸው ጥሩ ልጆች ናቸው። በስልጠና ኮርስ ወስደው ጥሩ እንትን ላይ ያሉ ልጆች ናቸው። ያ ነው የመረጥኩት። አቀባበሉ በጣም ጥሩ ነው። መጀመሪያ ይሄን ጨጨፋን ስንጀምር የተነሳንበት እንትን እሱ ነው። አሁን አለም የትኛው የትኛው ደረጃ ላይ ነው ያለ። እኛ ሴት ነው የምንጀምር። አሁን እንደምታያቸው ከ13 አመት በታቾቹ ብዙዎቹ 11 እና 12 ናቸው። አብዛኞቹ ልጆች እዚህ ጋር ያየሻቸው ሰባት እና ስምንት አመታቸው እኛ እንደውም የመጨረሻ ግባችን መሆን ያለበት ከ5 አመት ብንጀምር ከ6 አመት ብንጀምር በጣም ብዙ ታዳጊዎች አቅም ያላቸው አገራቸውን፣ ራሳቸውን፣ ቤተሰባቸው ሊጠቅሙ የሚችሉ ብዙ ታዳጊዎችን ነው ያገኘነ እና አቀባበሉ እጅግ በጣም ከጠበቅ ነው በላይ ነው የሆነልና ደስተኛ ነን። ተጫውተንም ማለፋችን በዙሪያ ሻለሰው ለምን እንደዚህ አይነት ነገሮችን አትጀምሩም? ምክንያቱም በአካባቢ ሪከመንድ የሚያደርግሽ ከዛ ብዙ ሰው ይለናል። ግን ለምን ኔና አንጀምር ብለን ተነጋገርን። ከተነጋገርን በኋላ ግን የሰው ፊሊንግ በቃ ልነግርሽ አልችልም። ስልካችንም እረፍት የለውም። ምክንያቱም ልጆቻችን እኛንተ ጋር ቢመጣ እንደ እናንተ ብዙ ነገር ከእናንተ ያገኛል። ከትምህርቱ አኳያ እና መጠንም እዚህ አስፈቀድነ ከጀመርንበት ቀን ጀምሮ የሚገርምሽ አንድ ቀን ሙሉ ትሬኒንግ አቁመን ስንመዘግብ ነው ያልነ ሱ ያቆመ እንኳስ ተመልሶ ምንድን ነው የሚያደርገው? ለጓደኞ ፓስ ፓስ ቆታ መቀየር ክረምት ላይ ሰኞ ረብ አረብ ነበር እዛ። አሁን ቅዳሜና እሑድ ትምህርት ትምህርት ስለመጣ ማለት እና ትምህርት አቋርጦ እዚህ የሚመጣ ያባራል። ጸባይ ማነስ ዲሲፕሊን እንዲኖረ አድርገውናል። ቤተሰብ ጋር ምናምን ግንኙነት ስላላቸው ዲሲፕሊንም ተሻሽለናል። ስፖርትም ጥሩ ዜጋ ለመሆን እየሰራ ነው በትምህርቴ ከ ከሰኞ እስከ ሀርብ ትምህርት ስለሆነ ቅዳሜና እሁድን ደሞ በእግር ኳስ አሳልፋለሁ ሌላውን ደሞ በጥናት አንድ አመት በላይ አውርተንበታል በዚህ ላይ ይህን ስራ ለመጀመር እና አለም የደረሰችበት ላይ እኛ ከአራት አመት ባንጀምር እንኳን ከሰባት እንጀምር በሚል ነው ሰባት ጀምረን ይዘናል ልጆችን በካታጎሪ ከፍለን ዓት15 1ባ ብለን ላይ ጀምረን ታዳጊ ላይ ወደ 67 ልጆች አሉ። ከ17 አመት በታች ከ15 ዓመት በታች ደግሞ ወደ 30 30 ልጆች አሉ። ተቀላይ 100 ምናም ልጆች አሉ ማለት ነው። ለምሳሌ 8 አመቶቹ ላይ ሞርክ ኳስ ጋር ጊዜያቸው እንዲያጠፉ ብቻ ነው የምናደርግ? ታክቲክን ከተማሩ የሚማሩ በዛው በጌም ውስጥ ነው። 13 አመቶች ላይ ስንመጣ ግን ታክቲክንም አብረን፣ አመጋገባቸውን አብረን፣ አለባበሳቸውን አብረን እንዴት የረፍት ተይማቸውን መጠቀም እንዳለባቸው፣ እንዴት የጥናት ተይማቸውን መጠቀም እንዳለ ከነዛኞቹ ላይ በጣም እንትን ባንለውም ጫና ባናደረገው ከአንደር ሰርቲኖች ላይ ግን ከፍተኛ ትኩረት ነው የምናደርግ። ለምን በቃ ኦልሞስት ክለብ ለመጫወት አምስት ዓመት ነው የቀራቸው። ትልቆቹ ላይ 17 አመቶች ኦልሞስት ክለብ ናቸው። ያው ይሄንን አካዳሚ ስንከፍት እንደምታውቂው እዚህ አካባቢ ያሉ ታዳጊዎች አሉ። ያላቸው ምርጫ ራሳቸውን ካልባሌ ነገር ለመጠበቅ ኳሱ ነው እና 17 አመቱን እነሱን በቃ እስኪ ያላቸውን ነገር እንይ። እውነታውን ስነግርሽ በጣም ረክተንበትም አይደለም። 17ቱ ላይ ግን ከእግር ኳሱ ባለፈ መልካም ዜጋ ደግሞ መፍጠር የሚባላለው ስፖርት በጣም ከፍተኛ ተጽዕኖ ስላለው ከዛ አንጻር ነው። በዘመናዊ ፉትቦል አራት እና አምስት አመት ላይ ነው እንደ አካዳሚ ብሎ የሚጀምሩት። ያው እኛም ወደፊት እቅዳችን እሱ ነው። ስክሪን ስናደርግ አምስት ስድስት ናም እያል ነው የምንጀምረው። እና የመጀመሪያ ስልጠና ብለን የምናስገባው ዲስፕሊን ነው። መጀመሪያ ከምንም በላይ ይሄ፣ ከኳስ ጋር ድሪብል እንደዚ አድርግ፣ ፓስ አድርግ፣ ከዛ በኋላ የሚመጣ ነገር ነው። መጀመሪያ ፕሮፐርሊ ለአካባቢያችን ምን ያክል ተገዢ ናቸው ህጻናቶች። ምክንያቱም አሁን የሚቀበሉበት እድሜ ስለሆነ ከቤተሰብ እኛን ያከብሩናል። አሁን ላይ ምክንያቱም ከዚያ አትምጣ መባልን አይፈልጉም። ቤተሰብ ጋኔ ችግር የለባቸውም ስራ ምናምን ነው የሚሉኝ ብዙም ከውጪ ቤት ምናምን ዝም ብዬ ቁጫምን ተንቀሳቀስ ምናምን አሪፍ ነው ምናምን ነው የሚባል ብዙ ነገር የለውም። አሪፍ ነው። ዲሲፕሊን ኮቾችም ይደውላሉ ይጠይቃሉ። የግማሽ ፈርስት ሴሚስተሩን ውጤት ምናምን ያያሉ፣ ኮፒም ያደርጋሉ። አሪፍ ነው። ኳስ እያልኩ ሰህድ ሌላ ቦታ እንዳለድ ይመክሩኛል። ኳስ ሰርተ መምጣት ያሳየን ነው። ከዛ ቀና ማለት ግዴታ ነው ለጓደኛዬ ለመስጠት እንዳየሽው ጅማሬ ላይ ነና ይሄ ሁለተኛ ወራችን ነው። ይሄ አንድ ወር ከምናምኑን ጊዜያችንን ያጠፋው ልጆቹ ምን አላቸው የሚለውን በማየት ነው። ስለ ውድድር ምናምን እያሰብን አልነበረም። እቅዳችን ውስጥ አለ ማለት አንድ አትሌት ሰርቶ መጨረሻ ራሱን ነው በውድድር ነው የሚፈትሽ እሱ እቅዳችን ውስጥ አለ ይሄንን ሁለት ወር የልጆቹን አቅም ዝም ብለን ኳስ ሰጠን እየለቀቅን ነው ስናያቸው ማን ምን አለው የሚለውን አየነ ይሄንን 15 20 ቀን ማድረግ ያደረግ ነው ምንድነው ማን ምንድን ነው የሚለውን እንትና እዚህ ጋር ቢጫወት ፊት ያደርጋል ያው ይሄ እድሜ ስለሆነ ወሳኙ እንትና ዲፌንስ ነው እንትና ሚድፊልደር ነው እንትና ስትራይከር ነው የሚለውን ወደ መወሰን ነው እንትን ያለ እሱን ለይተን ጨርሰናል። አሁን ልጆች ካየሻቸው ቦታቸውን ጠብቀው በስነ ስርዓት ቃ ቦታ አጠባበቅ፣ ጊዜ አጠባበቅ ሁሉ በጣም እንትን ብሏል። የመጀመሪያዎችን ስራ ግን ስንሰራ የነበረ እንዴት ነው ጊዜ የሚጠበቅ እንዴት ነው ቦታ የሚጠበቅ እንዴት ነው ቢውልድ የምናደርግ እንዴት ነው ከጓደኛ ጋር የሚጫወት ገና ስለሆኑ ለኳሱ እሱን ነው ስንሰራ የነበረ እንጂ እቅዳችሁን ውስጥ አለ። ውድድር ብዙ አካዳሚዎች ስላሉ ብዙ ፕሮጀክቶች ስላሉ እነሱ ጋር ውድድር እናደርጋለን። የእግር ኳስ አካዳሚው ረጅም እቅድ አለው። በተለይም ደግሞ ከታች ጀምሮ በመስራት ለሀገር ለወገን የሚጠቅሙ ውጤታማ የሆኑ ወጣቶችን ማፍራት ይፈልጋሉ። በዚህ መሀል ደግሞ ለብሔራዊ ቡድንም ይሁን ሌሎች ስራዎችን ማከናወን የሚችሉ ውጤታማ ወጣት ተጫዋቾችን ለማፍራት የሚያስችል እቅድ ቀርጸውም ነው እንቅስቃሴያቸውን በጅማሮ መልኩ እያከናወኑ የሚገኙት። በተለይም አሰልጣኞቹ ከዚህ ቀደም በክለብ ደረጃ ተጫውተው ማሳደጋቸው የመጡበትን አካባቢ የሚረዱ የተጫዋቾችን ፖቴንሻል የሚረዱ መሆናቸው ደግሞ ይህንን በቀላሉ ለማሳካት የሚያግዛቸው ይሆናል። የወላጆች ማስተላለፈው ልጆቻቸው ከዚህ ፕሮጀክት አመጠው አስመዝግበው እንዲያሰሯቸው ልጆች በራሳቸው ቁመው በራሳቸው ኮንፊደንስ እንዲኖራቸው እዚህ ፕሮጀክት መጠው ቢሰሩ ጥሩ ነው። ወላጅ እኛ መርጦ የመጣበት ምክንያት ቢያንስ አንተ ያሳካውን ነገር እዚህ እዚህ ቦታ ደርሰሃል እዛዛ ቦታ ደርሰሃል የሚለውን ነገር በልዩ ማየት ይፈልጋል። ማንም እንትን ብሎበት እንዲቀር አይፈልግም። ስለዚህ የኛ ማን ነው ምርጫችን? እንደ ነገርኩሽ ብቁ ዜጋ ነው። በቃ የተስተካከለ ሰው መሆን፣ ከዛ በኋላ ነው ፕሮፌሽን። ከሆነ እድሜ በኋላ ነው ፕሮፌሽን የሚቀጥለው። ሁሉም እንዳልኩሽ ኳስ ተጫዋች መሆን አይችልም። ይ ደግሞ ያለ ምግ ነው። ከዛ ነው ዋናው እንትናች አላማችን፣ በቃ እሱ ነው። በዚህ እድሜ ትንሽ ክለቦች አሰልጠኛለሁ፣ ውጤታ ምናምን ውጤታማ ነኝ ብዬ አሰባለሁ። ለምሳሌ አዴት ከነማንም ብሔራዊ ሊግ አስገብቻለሁ መራዊ ከነማንም አሰልጠኛለሁ አማራ ሊግ። አሁንም አውስ ኮድ ቢን ይዣለሁ አሰልጠኛለሁ ተጫዋች ለታለ ላውስ ኮድም ፕላስ ለከነማም ተጫወች አለሁ። ከነማ ደግሞ ከሀያ ዓመት በታች የግብ ጠባቂና መከተል አሰልጣኝ ነኝ። ሰጣለሁ ብዬ አስባለሁ ያለኝን አቅም ማለት ታይቶ ነው እዚህ ልጆች ጋር ስሰራ ህጻኖች ጋር ከ12 ዓመት በታች ከነማ አሰልጠኛለሁ። ጥሩ ልጆች ናቸው። ከ15 ልጆች 11 ልጆች ተመርጠውልኛል። ይሄ ትልቅ ሰክሰስ ነው። እና ከዛም ታይቶ የመጡ ወላጆች አሉ። በዛም ነገር ነው ስራችን፣ ሁላችንም ኮቾች በዛ ታይተን ነው የመጣ። የመጀመሪያ ግባችን ለሀገር የሚጠቅም መልካም ዜጋ ነው። ኳሱ ከዛ በኋላ የሚቀጥል ነው። አንድ ሰው ሰው ከሆነ በኋላ ነው። ከዛ በኋላ እንትን እና ወላጆች ልጆቻቸውን ሲልኩ መልካም ስነ ምግባር እንዲኖራቸው የበኩላችንን ድጋፍ እናደርጋለን። ትምህርታቸው ላይ በጣም ፎከስ እናደርጋለን። አሁን ትምህርት የማይማር ልጅ ከኛ ፕሮጀክት ውስጥ አይሰራ። እኛም ራሳችን አንዱ ፕላናችን መማር የማይችልሽ ካለን እናስተምራለን። ሰፖርት ማድረግ ባለብን ልክ እናደርጋለን። ከዚህ አሁን አብዛኞቹ ልጆች የምስኪን ልጆች ስለሆኑ መማር፣ ደብተር፣ ስክሪፕቶ፣ ዩኒፎርም መደገፍ ይሄ አንዱ ፕላናችን ነው። ከራሳችን ትን ብለን መማር አለባቸው እና ወላጆች ልጆቻቸው ከኛ ሲልኩ በደንብ በስነ ምግባር ቀርጸን እንደምንልክላቸው ምንም ጥርጥር የለንም። ሱራፌል ዳኛችሁ የፋሲል ሳካ። እሺ የት መድረስ ትፈልጋለህ? ቀንድ እነሱ ጌታነህ ከበደን አደንቋለሁ ከውጭ ደግሞ ያው ክርስቲያኖ ሮናልዶ። ባህር ዳር ከነማ ሞጮ ፈልጋለሁ፣ ከውጭ ደግሞ ማንቸስተር ሲቲ ብጮ ደስ ይለኛል። ሜጀርመንት አለን ማለትም የእነዚህ ልጆች ያው ኩፐርቴ ሳይባል ሜጀርመንት ነው። ሜጀርመንት አለን ስንጀምር ከእያንዳንዱ ጀምረን ይዘናል። የእያንዳንዳቸው ፕሮፋይል አላቸው ከፕሮፋይል ጀምረው ነው ያዝነ። በወር በሁለት ወር ሜዠርመንት እናረጋለን፣ ምን ለውጥ አላቸው። ፕላስ በአንድ ወርና በሁለት ወር ልጆች ስለሆኑ ለውጥ ያመጣሉ ብለን እንኳን በጣም ባናስብ፣ በሁለት ወርና በሶስት ወር ከቤተሰብ ጋር ኮንታክት እናረጋለን፣ ስልክ ስላለን፣ ምን ለውጥ አመጣዋል ብለን እና ከአንድ ቤተሰብ እንኳን ያገኘት ከዚህ ፕሮጀክት ይሰራ ነበር ልጅ እና በፊት አምጥቶ ጫማውን ጥሎ ጫማውን ፍለጋ ነበር መሄድ በሚቀጥለው ትሬኒንግ ለመሄድ አሁን ግን ምን እንደሰጣችሁ ታላቅም ጫማውን ወልውሎ በስነስርዓት ለሚቀጥለው ትሬኒንግ ማልያውን አጥቦ ነው ተዘጋጅቶ የሚጠብቅ እና በጣም ደስ ብሎኛል፣ አመሰግናለሁ ያለው ወላጅም አለ። ይሄ ትልቅ ግባት ነው ለኛ ማለት ነው። የጨጨፋ እግር ኳስ አካዳሚ ግቡ ለሀገር የሚጠቅሙ ብዙ እግር ኳስ ተጫዋቾችን ማፍራት የሚያመንን ስፖርት የሚያመንን እግር ኳስ ሊያድኑ የሚችሉ ፉትቦለሮችን ማፍራት ነው ግባችን። አሁን በቃ ማለት የኢትዮጵያ እግር ኳስም አሁን ያለበት ብሔራዊ ቡድናችን ድረስ ማለት ነው ይህ ዚያ ለመሰራት ነው ብዬ ነው ማሰበው። ለምን አካዳሚዎች ይበዛሉ? አካዳሚ መብዛቱ ብቻ እኔ ትርጉም አለው ብዬ አላስብም። ማለት ጥራት ይጠይቃል። ማለት ሰው ምን አይነት ነው ማለት መጀመሪያ እኔ ነኝ መታየት ያለብኝ። ከእኔ ነው ልጆች ሊወጡ የሚችሉ እንጂ ሁሉም ሰው ወረቀት እኔ ላይሰንስ ጥቅም አለው ብዬ አላስብም። ወረቀት ነው በማንኛውም ሰዓት ላይ ማንም ሰው ህዶ ሊወስደው የሚችል ነው ገዝቶ ሊያመጣው የሚችል ነው። ግን ያ ብቃቱ ነው ስራው ነው መታየት ያለበት። የአንድ አንድ ሰው ሙያው ስራው ነው መለካት ያለበት እንጂ ወረቀት አለኝ እኔ እንጃ ነኝ ብቻ ያው ኢትዮጵያ ላይ ትንሽ እሱ ላይ ነው እንትን ያለን ቢየንም አሰው ዋናው አላማችን ብቁ ዜጋ ማብቃት ነው። ምክንያቱም እኔ አሁን ባደኩበት ሁላችንም ኳስ ብለን ጀምረን በየፊናችን ነው ልክ የሆነ እድሜ ላይ ስንገናኝ የተለያየ ፕሮፌሽን ውስጥ ነው ያለን። እኛ ግን እቅዳችን ረጅም አመት ይሄን ነገር ማስቀጠል ሰፋ አድርገን ከቀጣይ ቲዮሪውን ላይ ይኖረዋል። ከአካዳሚ ጋር የተገናኘ ክላስ አዳራሾችን እያስፈቀድ ነው ቲዮሪ ሁሉ ያሰብነው። ይህ ከምን የመነሳ ነው? ከረጅም እቅድ ከማሰብ ነው እንጂ ሁሉንም ኳስ ተጫዋች ማድረግ አይጠበቅም። መጀመሪያ ሀሳባችን ብቁ ዜጋ ነው። እኛ በቃ ጥሩ ዜጋ እንድናገኝ በቃ ጤናማ ጤናማ። አሁን አካባቢያችን ብዙ ነገር የምታየው ነገር አለ። ከሱ የወጣ ወጣት ሀይል ለማግኘት ነው። ምክንያቱም የምትለፊው ደግሞ ገና ከአምስት ከስድስት ዓመት ጀምሮ ነው እንጂ 14 አስራ አምስት አስራ ስድስት ብሎ ከመጣ በኋላ እሱ ገር ለመግራት ራሱ ትቸገሪያለሽ ምክንያቱም የሆነች እድሜ አለች እንዳይጣመምብሽ የምታደርጊው እሷን ነው እኛ ዋናው አላማችን ሜዳ በጣም እጥረት አለ ማለት ሜዳ ትበቃ ሳሩ በወቅቱ ታጭዶ እንትን ቢል ለልጆቹ በጣም እንትን ነው። አሁን ይሄ አይተሻቸዋል፣ በጣም በጠባብ ሜዳ ነው የሚሰሩት። ግን አሁን ይሄ ሳሩ ታጭዶ እንትን ቢል ሁሉንም አሁን ሲሰሩ የነበሩት ከ13 እስከ 9 ያሉት ናቸው። አሁን የሚሰሩት ደግሞ አሉ ከ15 አመት በላይ ያሉ፣ ሁሉም በአንድ ላይ ለማሰራት ሜዳው ቢታጨደላቸውና ቢስተካከላቸው ህብረተሰቡም ይሄ አንዳንድ ግዛ ቢያደርጎላቸው ምነት አለ። አሁን ያለንበትን እያየሽ ነው። ከኳስ ጋር በጣም ተቸግርናል። ኮንም እንደምታያቸው አዳዲስ ኮስ ኮኖች መገዛ በግላችን ነው። በሶስታችን ከኪስ የሚወጣ ገንዘብ ነው። እና ይህን ቢያንስ መጠው ያለንበትን ደረጃ ቢያዩነ የግድ ማቴሪያል ሊሆን አይችልም። ሀሳብ ራሱ ገዢ ነው። ነገን መጣለን ብሎ መመለስ ራሱ በጣም ጥሩ ነው። መጠው እንኳን ቢያዩነ ነምል ነው።